የምድር ባለጠጎች አሕዛብ ለሄሴቦን ንጉሥ ልጅ ሁሉ ክብሯ ነው፣ ልብሷ የወርቅ መጎናጸፊያ ነው። በኋላዋ ደናጉሉን ለንጉሥ ይወስዳሉ፣ ባልንጀሮቿንም ወደ አንተ ያቀርባሉ። በደስታና በሐሴት ይወስዷቸዋል፣ ወደ ንጉሥ እልፍኝም ያስገቧቸዋል። በአባቶችሽ ፋንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያሳስባሉ። መዝሙረ ዳዊት መዝሙር አርባ አራት።

አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 16 በዚች ቀን ለአባቶች ሊቃነ ጳጳሳት 49ኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ ያቃቱ አረፈ። ከእርሱ በፊት የነበረ አባ ብንያሚን ባረፈ ጊዜ ይህን አባት መርጠው ከእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት። በዘመኑም ብዙ ችግር ደርሶበታል። ስሙ ቴዎዶስዮስ የሚባል አንድ መለካዊ ሰው ነበረ። እርሱም ወደ ደማስቆ ንጉሥ ወደ ዘይድ ሂዶ ብዙ እጅ መንሻ ሰጥቶ ለእስክንድርያ ሀገረ ገዥ ሆኖ ተሾመ። ይህንንም አባት አባ ያቃቱን ሊያስጨንቀው ጀመረ። በየዓመቱ ግብር ሰባት ሺህ የወርቅ ዲናር ከእርሱ እስከተቀበለ ድረስ እግዚአብሔርም እስካጠፋው ድረስ ይህን አባት እንዲህ አሰቃየው። በዘመኑም የብዙዎች ቅዱሳን አባቶች አባት የሆነ የአባ መቃርስ ቤተክርስቲያን ሕንፃዋ ተፈጸመ። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ለዚህ አባት ተገለጸለት። ፍዩም በሚባል አገር በአባ መቃርስ ቤተክርስቲያን ውስጥ የሚያገለግል ዮሐንስ የሚባል ጻድቅ ሰው መነኮስ እንዳለ ነገረው። ሕዝብን በማስተማር በመምከር ይራዳው ዘንድ መልእክተኞችን ልኮ እንዲያስመጣውም አዘዘው። ሁለተኛም ከእርሱ በኋላ ሊቀ ጳጳሳት እንደሚሆን ገለጠለት። በዚያን ጊዜ መልእክተኞችን ልኮ ወደ እርሱ አስመጣው፣ ስራውንም ሁሉ አስረከበ። ይህንንም አባት ከብዙ ድካም የሚያሳርፈው ሆነ። በሹመቱ ወንበር ዐሥራ ዘጠኝ ዓመት ኑሮ ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የቅዱሳን መቊሮፍዮን፣ የእብሎ፣ የባሕታዊ ኢሳይያስ ረድእ የጴጥሮስ፣ ደግሞ የፋሩ፣ የድርቄ አገር የሆኑ የአርባ አምስት ጻድቃን የመስተጋድል አሮን የቃርቡ የአናልዩ የአባ ጳውሊ የመስተጋድል ማርቆስ የዕረፍታቸው መታሰቢያ ነው። እግዚአብሔርም በጸሎታቸው ይማረን በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በስም አብ ወወልዶ መንፈስ ቅዱስ አህዱ አምላክ ድርሳን ዘእመ ምሕረት ዘይትነበብ አማአስሮ ሰድሱ ለጥቅምት ጸሎታ ወበረከታ ይሃሉ ምስለኩልን ሕዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት አስራ ስድስት ቀን የሚነበብ የኪዳነ ምህረት ድርሳን ይህ ነው። ልመኗ ክብሯ ለዘላለም ከሁላችን ጋር ይደርብን አሜን። ዳግመኛ አዳምን እንዲህ አለው፣ ከመቤታችን በነሳሁት ስጋ በእኔና በእናቴ በማርያም ላይ የደረሰው መከራ ተመልከት አለው። የእናቴ የማርያም ስጋ ወደ መቃብር በወረደ ጊዜ ምድር ተሸበረች፣ ተነዋወጠች አሸናፊ እግዚአብሔርን ቅዱስ ቅዱስ ቅዱስ እያሉ የሚያመሰግኑ ስጋዋን የሚጠብቁ ብርሃናውያን መላእክት በምድር ላይ በግንባራቸው ወደቁ። ሁሉን የፈጠረ የአምላክ ማደሪያ ናትና እርሷን መሸከም አይቻልንም አሉ። ዳግመኛም እግዚአብሔር ምድርን አላት፣ በአዳምና በሔዋን ስጠት መከራና ሐዘን ቢበዛብሽ እነሆ ስለ እናቴ ማርያም ተርላ ደስታሽን አዘጋጀውልሽ። ምድር ሆይ ብፈጥርሽና የሰው ልጆች በላይሽ ላይ ቢኖሩ በኋላ ዘመን የሰው ልጆቹ የሚኖርባት ማርና ወተትን የምታፈልቅ የርስት ምድር ገነትን አዘጋጀው። ጌታችን ኢየሱስ ክርስቶስም የመቤታችን ስጋ ወዳለበት ወደ ገነት በደረሰ ጊዜ ዮሐንስን በመስቀል ላይ ተሰቅዬ ስሞት የመሰከርህልኝ ወዳጄ ዮሐንስ ሆይ ስለ እኔና ስለ እናቴ በዓለም ሁሉ አስተምር አለው። ዳግመኛም ስለ ትንሣኤና ስለ እናቴ ከሙታን ተለይቶ መነሳት አስተምር አለው። ያን ጊዜ እግዚአብሔር አባቴ ዮሐንስን ያቅፈው ዘንድ ቅዱስ ሚካኤልን አዘዘው። እርሱም ተሸክሞ እኔ እያለቀስኩ ከቆምኩበት ቦታ አመጣው። እኔም አብሮ ኮሮስ ባየሁት ጊዜ ወደ እርሱ ሄድኩኝ። እርሱም ባየኝ ጊዜ ወደ እኔ መጣ። አብሮ ኮሮስ ሰላምታ ለአንተ ይገባል። አባት ዮሐንስም ይህነው አለኝ። ያን ጊዜ በምድር ላይ ወደኩ፣ በእግሮቹም ላይ ሰግጄ አለቀስኩ። ልጅ አብሮ ኮሮስ እስካሁን ድረስ የእመቤታችን ማርያም ሥጋ ወዳለበት በገነት ነበርኩኝ እርሷ ያለችበትን ቦታ አውቅ ዘንድ አለኝ። መቃብሯን ያጠፉ ዘንድ የፈለጉ ሥጋዋ የደረሰበት አይታወቅም እንዳይሉ ወደ ገነት ማድረጓን እናስተምር ዘንድ፣ ወይም ምትሃት ነው እንዳይሉ ስለተሰወረች እርሷ ሄደችበትን አላወቅንምና በሌላ ቦታ እንዳለች አላወቅንም ነበርና ሰውን የሚወድ እግዚአብሔር አምላክ ግን የልቦና ዓይን ሐዘን አይቶ ብርህት ደመና ላከልኝ። እርሷም እኔን ተሸክማ የእመቤታችን የድንግል ማርያም ስጋ ካለበት አደረሰችኝ። ልጄ አብሮ ኮሮስ በእግዚአብሔር ፈቃድ ዓይኔ ይህን ሁሉ አየች እላለሁ። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብንና የምህረት እናት የእመቤታችን ታምር ይህ ነው። አሁንም ልጄ አብሮ ኮሮስ ክርስቶስ ከአንተ ጋር ነውና ቀለም አዘጋጅተ ጥበብ የተመላበትን ይህን ሁሉ ምስጢር ጻፈ አለኝ። ሐዋርያትም ሁላቸው የንጽሕት ድንግል ማርያም ዜናዋን ያውቁ ዘንድ ከአባት ዮሐንስ ዘንድ ተሰበሰቡ። እነርሱም ተሰብስበው ሳሉ እነሆ ጌታችን ኢየሱስ ክርስቶስ በመካከላቸው ቆሞ ሰላም ለሁላችሁ አላቸው። እናንተ ብልጆቼ ስለ እናቴ ሥጋ ስለምን ታስባላችሁ? አላቸው። ያለችበት ቦታ ስላላወቃችሁ አይደለምን? እናንተ ግን እንደ ሰው ሁሉ በእጃችሁ ገንዛችኋት ነበር። አሁንም እርሷ በገነት ውስጥ ከእፀ ሕይወት አጠገብ አለች፣ አትዘኑ። ታላቅ ክብርን ታየው ዘንድ እናንተን ወደዚያ ቦታ አደርሳችኋለሁ አላቸው። አሁንም ተነስታችሁ ወደ ሀገሩ ሁሉ ሂዱና ለፍጥረቱ ሁሉ ወንጌልን አስተምሩ። በመስቀል ላይ ተሰቅዬ መሞቴን ወደ ባሕርይ አባቴ ወደ ሰማያት ማድረጌንም ንገሩ አስተምሩ። የእናቴ የማርያም ሞቷን እስከማሳርጋት ድረስ በእፀ ሕይወት አጠገብ ቆይታ ወደ ሰማይ ማድረጓን ፈጥናችሁ ለሀገሩ ሁሉ ንገሩ። የእመቤታችን ስጋ ወደ ተቀበረበት ወደ ጌቴሴማኒ ሂዱና በዚያም የባህሪ አባቴ ተአምራትን ያሳያችኋል አላቸው። ጌታ ለደቀ መዛሙርቴን በነገራቸው ጊዜ ለሚሄዱበት ሀገር ዕጣ ተጣጣሉ። እጣም ያጣጣላቸው የሐዋርያት አለቃ ቅዱስ ጴጥሮስ ነበረ። ለመምህር ዮሐንስ በእጣ የእሴ ሀገር ደረሰው። በባህር ወደ እሴ ሀገር ስንሄድ ዮሐንስ ለጥቂት ጊዜ ልቡን ታሞ ነበረ። ከዚያ በኋላ ግን ከበሽታው ዳነ። ወደ ደሴቱን በደረሰን ጊዜ ትንሽ እናርፍ ዘንድ በዚያች ደሴት ተቀመጥን። መምሬ ዮሐንስ ከዚያ ተመለሰ። እስከ ሳምንት ድረስም ወዴት እንደሄደ አላወቅኩም። ልመናዋ ክብሯ የልጇ ቸርነት ለዘላለሙ ከሁላችን ጋር ይደርብን አሜን። በስመ አብ ወልድ በመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 17 በዚች ቀን የሀገረ ቀምስ ኤጲስቆጶስ ቅዱስ ቅዱስ ፊሊያስ ኤጲስቆጶስ በሰማዕትነት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥቅምት 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ያቃቱ ሊቀ ጳጳሳት፣ ጻድቃን እለ ድርቂ፣ አባ ጳውሊ ገዳማዊ፣ አባ ማርቆስ መስተጋድል፣ አባ አሮን መስተጋድል፣ ወርሃዊ በዓላት ኪዳነ ምህረት የሰባቱ ኪዳናት ማህተም ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም፣ ቅዱስ መርቆሪዎስ ንጉሥ ጻድቅ፣ አባ አቡናፍር ገዳማዊ፣ አባ ዳንኤል ጻድቅ፣ ቅዱስ አባ ዮሐንስ ጻድቅ ወንጌሉ ዘወርቅ። የምድር ባለጠጎች አህዛብ በፊትሽ ይማልላሉ። ለሄሴቦን ንጉሥ ልጅ ሁሉ ክብሯ ነው፣ ልብሷ የወርቅ መጎናጸፊያ ነው። በኋላዋ ደናግሉን ለንጉሥ ይወስዳሉ፣ ባልንጀሮቿንም ወደ አንተ ያቀርባሉ። በደስታና በሐሴት ይወስዷቸዋል፣ ወደ ንጉሥ ልፍኝም ያስገቧቸዋል። በአባቶችሽ ፋንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያስባሉ። መዝሙረ ዳዊት መዝሙር 44 ከቁጥር 12 እስከ 17። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረዴት ያሳትፈን። የጻድቋ የሰማይቷ የቅድስት ፍቅርተ ክርስቶስ በረከት ረዴት አይለየን። የቸርነቱን ስራ ይስራልን። ሰላም እንዳሳደረ ሰላም ያውለን፣ ሰላም እንደዋለ ሰላም ያሳድረን። እንበል አቡነ ዘበሰማያት ይትቀደስ ከትምፃ መንግስት ከወይኩን ፈቃድ ከበከመ በሰማይ ኢየሱስ ክርስቶስ ከመይስራኤለን ሀጣው ነ ተማፀን ነብኪ ሀይለ እግዚአብሔር አብይ